ያለ ጊዜው ጊዜው የኦቫሪያን ውድቀት እና መሃንነት ያለ ጊዜው ኦቫሪያን ሽንፈት የመጀመሪያ ደረጃ የእንቁላል እጥረት ተብሎም ይጠራል። ይህም በተለይ በ40 ዓመቱ መሃንነት ያስከትላል። ይህ ሁኔታ የሚከሰተው ኦቫሪዎቹ በአነስተኛ የኢስትሮጅን ምርት ምክንያት ስራቸውን ሲያቆሙ ነው። ያለ ጊዜው ኦቫሪያን ውድቀት ምልክቶች መደበኛ ያልሆነ ጊዜ ወይም የወር አበባ አለመኖር፣ እና የመፀነስ ችግር። ምርመራ ያለ ጊዜው ኦቫሪያን አለመሳካት የሚመረመረው እንደ መደበኛ ያልሆነ የወር አበባ፣ የወር አበባ መፍሰስ ምልክቶች፣ ዝቅተኛ ኢስትሮጅን ያለው የደም ምርመራ እና የፋዋይ ከዋነቃቂ ሆርሞን ደረጃዎች ያሉ ምልክቶችን በማጣመር ነው። ያለ ጊዜው የማኅፀን ሽንፈትና መሃንነት የህክምና አማራጮች የሆርሞን ምትክ ህክምና ኤስትሮጅንን እና ሌሎች ሆርሞኖችን ወደ ነበረበት ይመልሳል፣ የወር አበባ መቋረጥ ምልክቶችን ይቀንሳል እና አጥንትን ይቀንሳል። ኢቢፊ ከለጋሽ እንቁላሎች ጋር። የመራባት ስፔሻሊስቶች በኢትዮጵያ ያለጊዜ ጊዜው ኦቫሪያን አለመሳካትን ይመርምሩ እና መካንነትን ለማሻሻል ሁኔታውን ያክሙ። ቴሪከና ዋይክ ሰር ኮመን። ለበለጠ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።